አንድ ቦታ ሙስሊም ይበልጣል፣ አንድ ቦታ ፕሮቴስታንት ይበልጣል፣ አንድ ኦርቶዶክስ ይበልጣል። ስለዚህ አንድ ወጥ ነገር የአም የአስተምህሮ ጉዳይ በጎዳና ላይ በማህበራዊ ቦታዎች ላይ በገበያ ላይ የሆነ የሚደረጉ አምልኮ ጉዳዮች ላይ አምልኮ በቤተ እምነት ቢገደብ የሚሰራችው እንደ ምስ ሪል ስቴት አዲሱን አመት ምክንያት በማድረግ በለቡ መብራት ኃይል በግንባታ ላይ በሚገኙ አፓርትመንቶቻችን ላይ ታላቅ ቅናሽ አዘጋጅተናል። ስቱዲዮ ሀምሳ ሰባት ካሬ ሁለት መቶ ሀምሳ ሺ ብር፣ ባለ አንድ መኝታ ሶስት መቶ አርባ ሶስት ሺ ብር፣ ባለ ሁለት መኝታ አምስት መቶ ሀምሳ ሁለት ሺ ብር፣ ባለ ሶስት መኝታ ስድስት መቶ ሰባ አምስት ሺ ብር እንዲሁም ባለ አራት መኝታ በስምንት መቶ አስር ሺ ብር ቅድመ ክፍያ ምዝገባ ከፍለው የቤት ባለቤት መሆን ይችላሉ። ምን ይሄ ብቻ፣ እርስዎ ሰላሳ ፐርሰንቱን በሶስት ዓመት መክፈል ከቻሉ እኛ ደግሞ ስልሳ ፐርሰንቱን በረጅም አመት የሚክፍሉበትን የመከፋፈል ሁኔታ አመቻችተናል። በውጭ ሀገር ለምትኖሩ ደንበኞቻችን በህጋዊ ተወካይ በኩል መመዝገብና መግዛት ትችላላችሁ። አልያም ባሉበት ሆነው በዲኤችኤል መጨረስ ይችላሉ። እኛን ሃሳባችሁን ወደፊት አብረን የምንሰራውን ነገር ጠይቁ ብለው እዚህ ስለጋበዙን ከምናመሰግነው ነገር ከብዙ አንዱ ነው። ለኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት የተለያየ ነገሮች ከድርጅት ከሙአሰሳ ወደ ተቋም እንዲቀይር አድርገዋል። ወለድ አልባ ባንክ እንዲከፈት አድርገዋል። እኔ ስንቱን ቁጥሬ እችለዋለሁ። ለዚህ ሁሉ እኛ እናመሰግናለን። እርሶ ደስ እንድሎስ ሳይሆን ነቢዩ ሰለላሁ ዐለይሂ ወሰለም ማን ለም ይሽኩር ናስ ለም ይሽኩሪላህ ስላሉን ግዴታችን ነው። አንድን መልካም የሰራላችሁ ካላመሰገናችሁ አላህንም አላመሰገናችሁም ስላሉን እርሱን ማመስገን የሁላችንም ግዴታ ነው። በመቀጠል በመቀጠል እኔ የማቀርበው በሁለት ሺህ አምስት በቀድሞ በፌዴራል ጉዳዮች ሚኒስቴር አንድ የወጣ የአሚልኮና የአለባበስ ስርዓት የሚል በተማሪዎች ዙሪያ ትኩረት ያደረገ መመሪያ አለ። ያ መመሪያ ትኩረት ያደረገው ብዛት በሙስሊም ሴት ተማሪዎች ላይ ነው። ያ ነገር የሙስሊሙን ማህበረሰብ በሚመች መልኩ ሐቁን በጠበቀ መልኩ ያ መመሪያ እንዲሻሻል አቅጣጫ ቢሰጡልን። ሌላው ኢትዮጵያ የብዙ እምነቶች ሀገር ናት። አንድ ቦታ ሙስሊም ይበልጣል፣ አንድ ቦታ ፕሮቴስታንት ይበልጣል፣ አንድ ኦርቶዶክስ ይበልጣል። ስለዚህ አንድ ወጥ ነገር የአስተሚሮ ጉዳይ በጎዳና ላይ በማህበራዊ ቦታዎች ላይ በገበያ ላይ የሆነ የሚደረጉ አሚልኮ ጉዳዮች ላይ አሚልኮ በቤተ እምነት ቢገደብ ይሄ ነገር አንድ ልባድ እንዲሰጥ አቅጣጫ ቢሰጡልን፣ አመሰግናለሁ። የስካይላይት ሆቴል የመንግስት የሚባል ቤትም አልተውንም። የመንግስት የለም፣ የግል የለም፣ የኦሮሞ የለም፣ የአማራ የለም፣ እስላም የለም፣ ክርስቲያን የለም። የሁሉ ነው፣ የሚሰራውም ለሁሉ ነው። እኔ አንድ ነገር የማረጋግጥላቸው የዛያ ስድስት ወር ሰባት ወር አሁን ያፈረስናቸው ቤቶችና አካባቢዎች በሙሉ በጣም በጣም በተሻለ ሰርተን እንጨርሳለን። በተሻለ አላማው ግን ቢያንስ ልጆቻችን እኛ የነበርንበት የቆሸሸ ሕይወት አይድገሙት። በፎቅ በአስፋልት ምናምን ምክንያት ነው እኮ እየተሰደደ ሰው እያለቀ ያለው። ስራ ብቻ እኳ አይደለም ለማሳመር ለመስራት ሲሞከር መተባበር ጥሩ ነው። ይሄ ሙስሊም የሚመለከት ጉዳይ ሆኖ ሳይሆን አጠቃላይ ብዙ ሰው ስራ ሲጀመር እንቅፋት ነው። ስም ያወጣል፣ ይናገራል፣ ክፉ ይናገራል። እንደሱ ጥሩ አይደለም። እንስራና እንቀይር ሀገራችንን የሚቀየር ሀገር ስላለን ለምሳሌ አዲስ አበባ ላይ ያየነው እኛ ጋር ቢመጣ ቢስፋፋ ብላችኋል። ይሄ ጥሩ ንያ ነው፣ ጥሩ ምኞት ነው። መጀመሪያ ስ እንስራው መጀመሪያ እንስራውና እናሳይ። አንድ ቦታ ከቢሮ ግቢ ከግቢ ከተማላልን እየሰራን እየተማርን እየሰራን እየተማርን ያው ገንዘቡም እውቀቱም ውስን ስለሆነ ሁሉ ጋር መድረስ ስለማይቻል እዚህ የጀመርነው እንዲሳካ በድዋም በገንዘባችሁም በሀሳብም ማገዝ አለባችሁ። ዝም ብሎ የሚናገሩ ሰዎች አሉ፣ ዝም ብሎ የሚያጥላሉ ሰዎች አሉ። እኛ እንተወውም ስለሚነገር ምን ተወው ነገር የለም። ሰርተን ነው የምናሳየው ግን ቢያንስ ህዝቡ የሚሰራው ለልጆቹ እንደሆነ አስቦ ተባባሪ መሆን አለበት። በዚህ አጋጣሚ በተለይ ሼሃጂን እና ወጣቶቹን በጣም በጣም በትህትና ልለመናችሁ የምፈልገው ነገር የጫት ጉዳይ ነው። እስላም እና ጫት የሚያገናኘው ነገር የለም። ልክ እስላም ሲባል ጫት መለያው እንደሆነ ነገር ተደርጎ የሚሳለው ስዕል በጣም መጥፎ ነው። በጣም በጣም መጥፎ ነው። ልጆቻችን እየጨረሰን ያለው ጫት ጥርሳቸውን፣ ፊታቸውን፣ ደማቸውን መጥጦ እየጨረሰን ያለው ተማር፣ ጫት የሆነ ስራ ስራ፣ ጫት፣ ለማንኛውም እንቅስቃሴ ጫት፣ ልክ እንደ መኪና እንደ ነዳጅ የሚያስብ ትውልድ ይሄ እናንተ የምታስቡትን ሀገር መሸከም አይችልም። በአንድ ቀን አናጠፋውም ይሄ ነገር ልምዱ የቆየ ስለሆነ ግን አስቡበት። አንደኛ እስላምና ጫት የሚያገናኘው ነገር የለም። ራህመዳንና ጫት የሚያገናኘው ነገር የለም። ሰው ዝም ብሎ ከእራት እስከ ሱር ካልቃመ ያልጾመ እየመሰለው እንደሱ ትክክል አይደለም። እና ቢታሰብበት ቢመከርበት ጥሩ ነው። እየጎዳ ነው። በተለይ አንዳንዱ አካባቢ በጣም በጣም ችግር ነው። እና የእናንተን እርዳታ በዚህ ጉዳይ እንፈልጋለን። ሰላም በሚመለከት በመጀመሪያ ሸህ ሀጂ የጀመሩት የአፋርና የሶማሌ በጣም በጣም አስደሳች አስደሳች ስራ ነው። እርግጠኛ ነኝ ይሄ ራመዳን ሳያልቅ ይሳካሉታል ብዬ አስባለሁ። በእኛ በኩል ማንኛውም ድጋፍ ማንኛውም የሚያስፈልግ ድጋፍ ካለ ከርሶ ጎን ሆነን ምንፈልገው ምንፈልገው በሶማሌና በአፋር በሁለት ወንድማማች መካከል አስተማማኝ ሰላም እንዲኖር፣ ሰላም በሚመለከት ሙስሊሙ ሚስ ማድረግ የሌለበት መዘንጋት የሌለበት ነገር ግን ያለ ይመስለኛል። ካልሰሳትኩኝ ሱረቱ ራሕማ ላይ ይመስለኛል ስለ ሁለቱ ባህሮች ስለሚጣፍጠውና ስለ ጨው ውሃ ስላለው ግርዶሽ የሚያነሳው ሀሳብ ባህር በራሱ ኢንዲያኖሽን እና አትላንቲኮሽን ስታገናኙት አሁን የትም ቦታ ብታገናኙት ኬፕ ታውን ጋር መልኩ ይለያያል። አይቀላቀልም። ጨለማና ብርሃን ይተዋወቃሉ እንጂ አብሮ አይኖሩም። ተከባብረው ነው አንዱ ለአንዱ ቦታ እየለቀቀ ሰላም ክፋትና ደግነትን እናስማማ፣ እውነትና ውሸትን እናስማማና አብረን ኑር ቢባል የሚቻል አይመስለኝም። ይሄ የመጨረሻው ጊዜ የመልቅያማ ላይ የሚለየው ቅድም ሀጂ እንዳሉት የሚለየው ቦታ ቦታውን የሚይዘው እንጂ አሁን በምድር ላይ ያለን ማስታረቅ የሚያስቸግሩ ነገሮች አሉ። አሁንም በእኛ ሰላም የምትችሉትን ሁሉ ሞክሩ፣ እኛ የምንፈልገው ሰላም ነው። እንዳላችሁት እስላም የሰላም እምነት ነው፣ በሰላም የሚያምን ነው። በሰላም ላይ መስራት አለብን ያላችሁት ትክክል ነው። የእናንተን ድጋፍ እንፈልጋለን። እኛ ሁሌም ለሰላም በራችን ከፍት ነው። ለፕሮቴስታንት አባቶች እንደነገርኩት ይሄ መንግስት የእስላም መንግስት አይደለም፣ የጴንጤ አይደለም፣ የኦርቶዶክስ አይደለም። ሁሉ የራሱ ሊያደርገው ይሰቃያል፣ ግን ይሄ የኢትዮጵያ መንግስት ነው። ሁሉም ሰው እንደ ብቃቱ ሊመደብ ይችላል የሚቀሩ ጉዳዮች ደግሞ አሉ። እሱ ደግሞ ሰብር ይፈልጋል። በአንድ ጊዜ ሊቀየር አይችልም። ዶላር በሚመለከት ከሀጅ ጋር ተያይዞ ያው በእርግጠኝነት የምነግራችሁ ሀጅ ላይ ሁለት ነገር አለ። አንደኛ ቁጥር በጣም ጨምረናል ከምን ጊዜም በላይ። ሁለተኛ ሳዑዲ ለኢትዮጵያ ሀጅና ኦምራ የሚሄዱ ሰዎች ያላቸው አቀባበል በድሮ ልክ አይደለም። በጣም በጣም ተሻሽሏል። ምንም ጥያቄ የለውም። ይሄ ብዙ ጊዜ ስለምንነጋገርበት ከነሱ ጋር የዶላሩ ጉዳይ በሀጅ የሚያስፈልገንን ክብር ለማግኘት በምንፈልገው ቁጥር ለመሄድ መፍትሄው አንድ ብቻ ነው፣ ኢትዮጵያ መበልጸግ አለባት። ሌላ መፍትሄ የለውም። ድሃ ሆኖ ዝም ብሎ መጨቃጨቅ አይቻልም። እስከዛስ ወሐጁ ልበይቲ መንስጠጣ ኢል ሰቢላ ነው ነገር ከሌለ ከሌለ ተጣጥፎ መቀመጥ ነው ማለት ዶላር ከሌለ እንደሱ ነው ደግሞ በጣም በጣም እኔ ከአምስቱ ዋጅቦች ሁሉ በጣም የሚገርሙኝ አምስተኛው ነው ዶላር ከሌለ ወደ መጀመሪያ ሂጅራ ወደተደረገበት መቆየት ነው ማለት ነው ግን መፍትሄው መበልጸግ ነው ሀብት ስናመጣ እዛም ክብር አለ። ይሄ 40 ሺ 50 ሺ ብዙ አጀንዳ አይሆንም። ዶላርም አጀንዳ እስከዛ ድረስ ትንሽ እንቸገራለን፣ ለመድኃኒት እንቸገራለን፣ መኪና ማስገባት እንቸገራለን፣ ለግንባታ እንቸገራለን። የዛ ችግር አካል ነው ሙስሊም የኢትዮጵያን ችግር የሚጋራ ስለሆነ በዛ ቢወሰድ ደግሞ ጥሩ ኤክስኪውዝ እኮ ነው። ማን ይስተጣ፣ ኃይለይ ሰቢላ የምትለዋም በጣም እሷን መጠቀም ያስፈልጋል ማለት ነው። ጥንታዊ ቦታዎች ቢታዩ የተባለው እውነት ነው። በጣም ብዙ ቦታ አሉ ኢትዮጵያ ውስጥ የተወሰኑ የጀመሩ ናቸው አሉ። አቅም እየመጣ ሲሄድ ይቀጥላል። ያስፈልጋል፣ ይቀጥላል ግን ብዙ ቦታዎች አሉ፣ ብዙ የሚያስደንቁ ቦታዎች ኢትዮጵያ ውስጥ አሉ። በዓለም ላይ ለማየት ብርቅ የሆኑ ቦታዎች እያሉ ተረስተዋል። እነሱ ቀስ ቀስ እያል አቅም በፈቀደ መጠን እንሰራለን። እናንተም ስሩበት እናንተም ስሩበት። ግብር ፍትሃዊነት ችግር አለ የተባለው ኢትዮጵያ ውስጥ ግብር የለም። ባጭሩ ኢትዮጵያ ውስጥ ግብር አለ ብላችሁ እንዳታስቡ። እኛ ግብር የምንሰበስበው 6-7 ፐርሰንት ነው ከጂዲፒያችን። እዚህ ኬንያ የምንሰበስበው 15 ፐርሰንት ነው፣ ከግማሽ በታች ነው የምንሰበስበው። ደቡብ አፍሪካ 24 ፐርሰንት ነው። ሞሮኮ 32 ፐርሰንት ነው። አፍሪካ ውስጥ ግብር የማይሰበስብ መንግስት ካለ የኢትዮጵያ መንግስት ነው። የኢትዮጵያ መንግስት ግብር አይሰበስብም። ችግር አለ፣ ማየት ያስፈልጋል። የተለየ እንትን ያለ አይመስለኝም። ሌብነት ሊኖር ይችላል፣ የተለየ ግን አይመስለኝም። ግለሰቦች ሌባ ለመሆን ፈልገው የሚያደርጓቸው ጨዋታዎች ካሉ መፈተሽ ነው። እንደ ስርዓት ግን ብዙ ብድር ላይ የተነሳ ጉዳይ አለ፣ እሱን አመድ ያነሳቸውን ጉዳዮች እነጋገራለን ከናሽናል ባንክ ጋር ምን እንደሆኑ በደንብ ማየት ስለሚያስፈልግ፣ ጫት ከሀረርጌ ኮንትሮባንድ የተባለው ጉዳይ መፍትሄ እየተፈለገበት ነው ያለው። ለውጥም አለ፣ በዛ ይቀጥላል። የጎንደር ውሃ ችግር እውነት ነው። እስከ ሰላሙ ጊዜ ድረስ ግድቡ ስላላለቀ ሁለት ጉድጓድ እየቆፈር ነበር። አሁን ሰላሙ ሲረጋጋ ለጊዜው ጉድጓድ እንቆፍራለን። በዘላቂነት ደግሞ ግድቡን እንጨርሳለን። አፋር አርብቶ አደር እና እርሻ እና የድንበር ገበያ ከጅቡቲ ጋር የተባለው አፋር ሀብታም ነው። ራበኝ አለማለት ጥሩ ነገር ነው። መሬት ሳያርሱ ማደርም ልክ እንደ ራበኝ መጠየፍ አለብን። አፋር መቀለብ አለበት። ኢትዮጵያ ነው። ውሃ አለው መሬት አለው። ወደዛ ነው መወሰድ ያለበት። ጀምረናል። አግዙ አግዙ። እርሻው መስፋት አለበት። እርሻው ከሰፋ ከብቶቹ ምግብ አላቸው ማለት ነው። ግድብ ላይ በጣም ብዙ ነው የተሰራ ያለው ባይዞ ከ ከሰላሳ ቢሊዮን ብር በላይ ካናል ስራ የተሰራ ነው። አፋር ክልል ከአፍሪካ እና ሌሎች ሀገራት ፍርም ጋር ተያይዞ ለሀገር ፋይዳ የሌላቸው አንቀጾች ስላሉ የቤኒሻንጉል ወንድሜ ያነሱት ሀሳብ ብዙ ሲወራ ሰማለሁ። ለኢትዮጵያ የማይፈይድ አንቀጽ ካለው ኢትዮጵያ ላይ አይፈጸምም ማለት ነው። ባጭሩ ብዙ መሰቃየት አያስፈልግም። አንደኛ ኢትዮጵያ ሌላ ሀገር የምትፈራረማቸው ማንኛውም ስምምነቶች ህግ የሚሆኑት ወደ ፓርላማ ሄደው ራቲፋይ ሲደረጉ ብቻ ነው። የኢትዮጵያን ኖርም የኢትዮጵያን ቫሊዩ የኢትዮጵያን ሴት የሚሸራርፍ ነገር የሚያደርግ መንግስት ያለ አይመስለኝም እና ብዙ መሰቃየት አያስፈልግም። በሱ ብዙ አትጨነቁ ማለት ነው። ባንክ ላይ አህመድ ያነሳው ሶስት ነገር ብቻ እንድትይዝልኝ ፈልጋለሁ። አንደኛ ባንኮች በጣም በጣም ብዙ ሌብነት አለ። ኢስላሚክ ክርስቲያኒክ ምናምኒክ ሳይሆን ሁሉም ጋር ሌብነት አለ። አንደኛ ኢንፍሌሽን የሚፋፋመው ከእነሱ የገንዘብ ማኔጅመንት ጋር የሚያያዝ ነው። ብላክ ማርኬት የሚባል ኢትዮጵያ ውስጥ የሚስፋፋው ከዚህ ጋር የሚያያዝ ነው። የውጭ ስራ ኤጀንሲ የእናንተ ልጆች የሚሄዱባቸው ወደ ውጭ ሀገር የሚሄዱባቸው ዘጠና ፐርሰንቱ ኤጀንሲዎች ባንክ አካውንት ያላቸው አንድ ባንክ ውስጥ ነው። ብዙ ነው የሚጭበረበረው ነገር። ለዚያ ተብሎ ሊሆን ይችላል። አንዳንዱ አህመድ ያነሳው ኮንሰርን እና እናየዋለን፣ እናየዋለን። ማድረግ ያለብን ነገር ካለ ይስተካከላል። ኢስላሚክ ባንክ የኢትዮጵያ መንግስት እኔ የመራው መንግስት የፈቀደው ለእናንተ ብሎ አይደለም ለኢትዮጵያ ልማት ብሎ ነው የኢትዮጵያ ልማት እንዲሰራ ተብሎ ነው። ኢትዮጵያ ውስጥ ልማት ማምጣት የሚፈልግ ማንኛውም መንግስት ከመጣ የዚህም ማህበረሰብ ጥያቄና ፍላጎት አንደርስታንድ ማድረግ አለበት። አለበለዚያ ዝም ብሎ ልማት ሊመጣ አይችልም። እንደ ድሮ አፍኖ መሄድም አይቻልም። እና ባንኮቹ ለሀገር ጥቅም አላቸው። ኤምፕሎይመንቱ፣ ኢንቨስትመንቱ ያልከው በሙሉ ስላለ ለራሴ ጥቅም ብዬ ነው የፈቀድኩት። ባንኩ ላንተ አደለም። አንተ እንደ ማንኛውም ሙስሊም ትጠቀምበታለህ። በአንተ ጥቅም ውስጥ ደግሞ ሀገር ትጠቀማለች ማለት ነው። ግን ችግር ካለ እናያለን። ያለን ህዝብና ቤት ቆጠራ በሚመለከት አንዴ ከናንተ ይሁን ብቻ ከሃይማኖት አባቶች የሰማሁት ነው። ኦርቶዶክስ የሃይማኖት አባት፣ የሙስሊም ሃይማኖት አባት፣ የፕሮቴስታንት እና የካቶሊክ አንድ ሀገር ይሄዳሉ ይባለ ስብሰባ እና ይሄዱና የኦርቶዶክሱ ይነሱና ኦርቶዶክስ ጥንታዊ እምነት እናት ኢትዮጵያ ውስጥ ከ50 ፐርሰንት በላይ የኢትዮጵያ ህዝብ ኦርቶዶክስ ነው፣ እኛ በጣም ሰፊ ነን ብለው የራሳቸውን ሀሳብ ይናገራሉ። ከዛ የሙስሊም ይነሱና እኛ እስልምና ከመዲና በፊት እኛ ጋር የገባ የእኛ ንጉሥ የተቀበለው ከ1400 በላይ አመት በላይ የቆየ እምነት ነው፣ 50 ፐርሰንት በላይ የኢትዮጵያ ህዝብ ሙስሊም ነው ብለው ተናገሩ። ሶስተኛ ካቶሊኩ ይነሱ ያ ሁለቱ ከ50 በላይ ስለወሰዱ በብሔርም እንደዛ ነው። አይታችሁ ከሆነ በብሄርም ቁጥር ይጠራል። የህዝብ ቆጠራ ለብዙ ነገር ያስፈልጋል፣ ለፕላኒንግ ያስፈልጋል፣ ለእምነት ለኮምፒቲሽን ሳይሆን ብዙ አላማ አለውና ጊዜው ሲደርስ እንደተባለው በትብብር በጋራ እንሰራለን። የሙስሊም ቁጥር በሌላ መንገድ ብንገልጸው፣ ለምሳሌ የጀመርናቸው መስጂዶች በመጨረስ ብንገልጸው፣ ብዙ ከሆን እናዋጣና እንስራው። ሁለተኛ አልጄሪያ ሼክ ሀጅ አየው ያሉት መስጂድ ያስቀናል። በጣም በጣም ነው የሚያስቀናው። ኢትዮጵያ ውስጥ አንድ የነጃሺ ሀገር አንድ መስጂድ ያጣል። እስቲ ቁጥራችሁ 30፣ 40፣ 50 መቶ ሚሊዮን ከሆናችሁ አምጡ ገንዘብና እሱን እንስራ። ዝም ብሎ እንደዚህ ቁጥር ቁጥር ምን ያደርጋል? አምጡት። ትችላላችሁ በየ በየአቅማችሁ ማለት ነው። ሁሉ እኩል አይደለም የሚችለው። በየአቅማችሁ አንድ ደህና መስጂድ እንደው በቃ የሚኮራበት ሁሉ ሰው ሄዶ የሚያይበት ታሪካችን የሚገለጽበት አፋር፣ ሶማሌው፣ ኦሮሞ፣ አማራው፣ ትግሬው የሚታይበት እሱን ከሰራን በኋላ እሱ ራሱ ይናገራል። ቁጥሩን ችግር የለውም። በፓወር ግን በፖለቲካ ስልጣን በሚመለከት እኛ የእምነት ፎቢያ የለብንም። እንደዛ እንዳትቸገሩ። የትኛውም እምነት ኢትዮጵያን ወዶ በቅንነት እስካገለገለ ድረስ ችግር የለብንም። ከሙስሊም ጋር መስራት የማይችል ከሌላ እምነት ጋር መስራት የሚችል መንግስትም አይደለም። ባለቤት ናችሁ። ሀገሩ የእናንተ ነው። ከሌሎች ወንድሞቻችሁ ጋር አገሩን እውን አድርጋችሁ ለሙስሊምም ለሌላውም በሚጠቅም መንገድ የሚመራ ሀገር መሆን አለበት። እንደዛ ከታሰበ ጥሩ ይሆናል።